ቁርአን፣ እንደውም አጂብ በሆነ ቋንቋ ነው የሚገልጸው የባልና የምስትን ግንኙነት ሁነ ሊባሱን ለኩም ወአንቱም ሊባሱን ለሁነ ይላል። እናንተ ለነሱ ልብሶች ናችሁ፣ እነሱ ለናንተ ልብሶች ናቸዋል። እንግዲህ ልብስ ለሰው ልጅ ምን ያህል አስፈላጊ እንደሆነ ማናችንም አይሰወረንም። ነው እንዲህ በልብስ ተሸፍኖ ነው እንጂ እያማረ የሚሄደው። አንድ ሰው እርቃኑን ቢሄድ ለማየት ራሱ ይዘገነናል። ራስህን እንኳ እርቃንህን ስታይ ታፍራለህ አይደል ሽፋን ናቸው ልብስ ናቸው ጋብቻ የሌለው ሰው ያጣው ልብስ አለ ማለት ነው በአንድ በኩል ራቁቱን ነው ያለው ማለት ድንቅ የሆነ አገላለጽ ነው የቁርአን አገላለጽ እና ይህንን ልብስ ማጣትና እርቃን መሄድ ለብዙ ፈተና ያጋልጣል ነቢዩ ሰለላሁ ዐለይሂ ወሰለም ራሳቸው እንኳ ታላቁ ነቢይ አንድ ቀን ከቤታቸው ወጡ ይላል ሐዲሱ፣ በቡኻሪ ነው ያለው። ወጣ ሲሉ አጋጣሚ በጣም የምትማርክ አዩ ሴት። የሰው አይን ሳያስብ አንድ ነገር ላይ ያርፍና ከዚያ በኋላ ችግር ይፈጥርበታል አይደል? ቶሎ ብለው ተመለሱና ከባለቤታቸው ዘይነብ ጋር ሓጃቸውን አወጡ።

ልቡን የምታንጠለጥለው ካየ ወይም ካየች ማለት ነው። ወደ ባለቤቱ ይመለስ። ውጭ ያለችው ዘንድ ያለው እቤት ያለችው ዘንድ ካለው ጋር አንድ አይነት ነው። ፈኢነ ዛሊከ ዩዝህቡ አንሁ ማየጅድ፣ ይሄ ደግሞ ውስጡ ያለውን ያስወግዳል። ይሄ እንግዲህ አማራጭ ያለው ሰው ነው። ውጭ ችግር ሲያጋጥመው ቶሎ ብሎ ባለቤቱ ጋር በመሄድ ራሱን የሚያረጋጋ ከሆነ፣ እቤትሳ ሰው የሌለው ከሆነ እንዴት ይሆናል ማለት እንደ ተረበሸ ይውላል፣ እንደ ተረበሸ ያድራል። ሌላ እቅዶችንም ያቅዳል። ምንም አይገድበውም። ጋብቻን አለ ወደ ጋብቻ አለመቅረብ የሚያስከትለው ፈተና ይሄ ነው። ሌላ መጥፎ ነገሮችን ወደ ማሰብ ያስሄደዋል።